ምድር በሙስና በግፍ በተሞላችበት ጊዜ አንድ ሰው አሁንም አካሄዱን ከእግዚአብሔር ጋር አደረገ። የፍርድ ማዕበል ሲቃረብ እምነት ፍርሃት ሳይሆን ታላቅ ጥንካሬ ሆነ። የኖኅ ታሪክ ይህ ነው፣ ማንም ሳያምን መርከብ የሰራ። ቪዲዮዎቹን ከመጀመራችሁ በፊት ቻናላችንን ሰብስክራይብ ማድረግ እንዳረሱ ከረጅም ጊዜ በፊት አለም በሰዎች ተሞልታ ነበር፣ ነገር ግን ልባቸው ከእግዚአብሔር ርቋል። ምድር አመፅና ሙስና ተሞላች፣ ፍቅርም ቀዝቅዞ ነበር። ነገር ግን አንድ በመካከላቸው ኖህ የሚባል ሰው ነበር፣ ከእግዚአብሔር ጋር በታማኝነት ያደረ ሰው ነበር። አንድ ጸጥ ያለ ምሽት አለም በኃጢአት የጨፈረ ሲመጣ ኖህ ወደ እግዚአብሔር ጸለየ። እግዚአብሔር እንዲህም ብሎ ተናገር ምድር በግፍ ተሞልታለች ያነጻት ዘንድ ታላቅ የጥፋት ውሃ ይሰዳለ አንተ ገኝ አንተ ግን ኖህ በዓይኖች የፊት ጻድቅ ነው። የአንተ ህይወት እንደገና ተጀምሯል። መርከብን ስራ አለው ኖህም ብርጥም ሆነ አዳምጠው ምንም እንኳ በዙሪያ ያሉት ሰዎች በያምኑም በማግስቱ ጠዋት ኖህ በቁርጠኝነት ተነሳ። ከውጭ ጎርፍ አደጋ ለመዳን የሚያስችል ጠንካራ መርከብ መስራት ጀመረ። ሌሎች ሰዎች ሲስቁበት፣ ኖህ ግን አላቆመ። በእግዚአብሔር ቃል ቃል ኪዳን ታምኖ እያንዳንዱ ጨረሮች እየቀረጸ ከቀን ወደ ቀን በእምነት ይሰራ ነበር። መርከቡ በየቀኑ እየጨመረ ሲሄድ በአቅራቢያው ካሉ መንደርኞች ሰዎች ኖህ ምን እያደረገ ነው? በደረቅ መሬት ላይ መርከብ ምን ይሰራል? አን ከንቱ ልፋት ይሉት ነበር ይስቁበታሊስ ኖህ ግን አልተከራከረም። የእግዚአብሔር ማስጠንቀቂያ እውነት እንደሆነ ያምን ነበር። ምንም እንኳን ሰማዩ የጠራ በፀሐይ የተሞላ ቢሆንም የኖህ እምነት ጸንቶ ቆመ። ከማንኛውም ማዕበል የጠነከረ ቀናቶችም አለው ሰዎች ይስቁ ነበሩ፣ ግን ከዚያ አንድ እንግዳ ነገር መከሰት ጀመረ። ከጫካ፣ ከተራራ እና ከበረሃዎች እንስሳት መንቀሳቀስ ጀመሩ። ከሁሉም ዓይነት እንስሳ ሁለት ሁለት ተሰልፈው ወደ መርከቡ መግባት ጀመሩ። አንበሳ፣ በጎች ሁሉም በሰላም ወደ መርከቡ ይጓዛሉ። ህዝቡን በመገረም ዝም ብሎ አየ። ቀኑ ደርሶ ነበር። ጥቁር ደመና ተሰበሰበ፣ ፀሐይን ሸፈኑ። ውሃም ከሰማይ ወደ ምድር መፍሰስ ጀመረ። ወንዞችም ሞልተዋል፣ ተራሮችም ጠፉ፣ ምድርም በውሃ ተሸፈነች። ነገር ግን በመርከብ ውስጥ የኖህ ቤተሰብና እንስሳቶቹ ደህና ነበሩ። እግዚአብሔር ቃሉን ጠብቆ ነበሩ። ከብዙ ቀናት እና ሌሊት በኋላ ዝናቡ በመጨረሻ ቆመ። ነፋሱ በምድር ላይ ነፈሰ። ውሃው መጥፋት ጀመረ። ምድሪቷ ደረቅ እንደሆነች ለማየት እርግብ ላከ። ለመጀመሪያ ጊዜ እርግቧ ተመለሰች፣ ምንም የሚያርፉበት ቦታ አልነበረም። ከቀናት በኋላ እንደገና ላከ እና እርግቧ ቅጠል ይዛ ተመለሰች። ኖህን ፈገግ አለ። ምድር በደረቀ ጊዜ እግዚአብሔር ኖህን ከመርከቡ ውጣ አለው። ኖህ ወደ አዲስቷ ምድር ወጣ። በጉልበቱም ወድቆ ስለአዳናቸው እግዚአብሔር አመሰገነ። ከሱ በላይ ቀስተ ደመና ሰማዩን ሞላ። እግዚአብሔር ዳግመኛ በጥፋት ውሃ ዓለምን እንደማያጠፋ ይገባው ቃል የኖህ ታሪክ ይህን ይመስላል። በሌላ የመጽሐፍ ቅዱስ ታሪክ እስከምንገናኝ ሰላሙን